ናማማ እንዴት ነው? ወይ ለካ ለካ አንተን ብራዘር፣ ሁለቱ ጎረምሳዎችን ሱፍ በመምረጥና ሶስቱ ቺኮች ቬሎ በመምረጥ ያው ሁላችሁም እንደተዝናናችሁ እርግጠኛ ነኝ። ራንክ ተብሎ የተሰራ ቪዲዮ ትላንትና ነው፣ መቼ ነው? ቆይ አምስታቸውን መጋኛ ቢመታቸው ሱች ላይ ምነው በነገራችን ላይ መች ነው የምንሄደው ዱባይ? አብሬሽም ደውየለት፣ ስልክ አያነሳም። ሰብስክራይቡ ገፋ ገፋ ገፋ አድርጉት እንጂ። አያሳስብም፣ እንሄዳለን እዛ። አረነ ፍቅር አረነ ፉፍ! ወዴት እየሄዱ ነው? እኔ ከቀን ወደ ቀን ይታረቃሉ ብዬ ጠብቃለሁ፣ እነሱ ሌላ ታሪክ ላይ አላቸው። ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የአቢ ቲዩ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እኔ በጣም በጣም በጣም ደህና ነኝ። እናንተም በያላችሁበት ደህና ሁኑልኝ። ሁለቱ ጎረምሳዎችን ሱፍ በመምረጥና ና ሶስቱ ቺኮች ቬሎ በመምረጥ የሚል አንድ ደስ የሚል ቪዲዮ የሚያዝናና ቪዲዮ ለቀው ልን ነበር። ያው ሁላችሁም እንደተዝናናችሁ እርግጠኛ ነኝ። የምሬን ነው። በጣም በጣም እርግጠኛ ነኝ ተዝናንታችሁበታል። እኛም በጣም ተዝናንተንበታል። እስቲ እናንተ የምር በዛ ቪዲዮ ተዝናናላችሁ ግን እንደተዝናናችሁ ይህንን ቪዲዮ ላይክ በማድረግ እስቲ እንደተዝናናችሁ አሳዩኝ። የምሬ ነው ምላችሁ እንደተዝናናችሁ በዛም ቪዲዮ ተዝናናችሁ ሁላችንም እርግጠኛ ነኝ። ይህን ቪዲዮ ላይክ በማድረግ ጀምሮ ለዚህ ቤት አዲስ ከሆናችሁ ደግሞ የምሬ ነው ሰብስክራይብ አድርጉ እና አንተ እ ሰብስክራይብ አድርጉ። የምሬ ነው ሰብስክራይብ አድርጉ። ከዚህ በፊት ደግሞ የኔ ቤተሰብ ሆናችሁ በላይክ በኮሜንት ድጋፋችሁን ስታሳዩን የነበራችሁ የኔ ውድ ቤተሰብ በጣም እጅግ አድርጌ አመሰግናለሁ። እንዲሁም ቤቱን አዲስ ለሆናችሁ ደግሞ ሰብስክራይብ ያደረጋችሁ ተቀላቀሉን። ያው የና አብርሽ ደስታ የሚያስደስተን እኛ በነ የእነሱን ደስታ ይዘን ወደ እናንተ እንመጣለን ሁሌ ማለት ነው። ለዛም ደግሞ ይሄን ቤት ሰብስክራይብ በማድረግ እንዲሁም የደውሉ ብንኩታን በመጫን ሁሌ የምንለቃቸውን ቪዲዮ ወደ እናንተ ይደርሳል ማለት ነው። ብቻ ሰብስክራይ አድርጉ እና ውድ ቤተሰብ የፕራንኩ ቅመም የሆኑ የፕራንኩ ማስተር የሆኑ እነ አብሪሽ፣ ዳኒ ጸጌ ሩጣ እንደው ሚሳቆ ነው። ቪዲዮ ለቀውልን ነበር። እሱ ቪዲዮ በጣም ተዝናንተንበታል። ማለት ፕራንክ አይደለም ግን የሚያዝናና ነው። እንዳሰቡትን ተሳክቶላችኋል። እኛ በጣም ተዝናንተናል። ፕራንክ ተብሎ የተሰራ ቪዲዮ ትናንትና ነው መቼ ነው? በእርግጥ በሱ ቪዲዮ እኔ ቪዲዮ አልሰራሁም ነበር ግን አይቼ ነው ዝም ብቻ በዛን ሰዓት እብደት ነው ቆይ ምንድን ነው እኔ የምሬን ነው በጣም እያስገረሙኝ ነው እነዚህ ልጆች ምን ልበላችሁ እግዚአብሔርን በቃ በጣም ቆሻውን እንደ አይበለውና ለምሳሌ ስንት ናቸው አራት ናቸው ምናምን አምስት አምስት የጽጌ እህት ተብላ መሷም ነበረች ቆይ አምስታቸውን መጋኛ ቢመታቸው ሱጭ ላይ ቆይ የአብሪሽ መኪና ነው ይዟቸው የሚሄደው ኧረ በፈታሪ ብቻ። እኔ እኔ የምር ነው የምላቸው እኔ ምንም ልል አልችልም። በቃ ምንም ልል አልችልም። ብቻ እኔ እኔ የምር ነው የምላቸው እኔ ተመችቶኛል። ለነዚህ ሁለት ጎረምሶች ለፍራንክ ያላቸው ቦታ የምር ነው። እኔ በጣም ሳናደንቅ አላልኩም። ምን አድንቄያቸዋለሁ? በቃ ለፍራንክ ምን፣ ለፍራንክ ያላቸው ቦታ ፕራንክ ለማድረግ የሚያደርጉት ጥረት እኔ ተመችቶኛል። በነገራችን ላይ እኔ አንድ ያልገባኝ ነገር አብሬሽም ደውዬለት ስልክ አያነሳም፣ ሩታም እንደዛው። እነ ዳኒም ምናምን ደውዬላቸው ነበር፣ ስልካቸው አንዴ አይሰራም፣ አንዴ ተይዟል ምናምን የሚለው መች ነው የምንሄደው ወደ ዱባይ? ማን ነው? መች ነው የሚሄዱት ወደ ዱባይ? እንዴ ማርች 30 ተብሎ እኮ አለፈ። ሁለት ነው ዛሬ። እንዴ መች ነው አሁን ገና እኮ የነሩታ ሱፍ ተመርጧል። ገና የአብሪሽ ቬሎ ይመረጣል። የኔ ነገር እንደው መቼ ነው የምንሄደው? ሄደው ምናምን አልኩ አይደል? ሶሪ። ገና አንድ ቀን እንሄዳለን፣ እኛም እንሄዳለን። ችግር የለውም እኔ እርግጠኛ ነኝ እንሄዳለን። ዱባይ ሄደን ምናምን እኛም እንዝናናለን። በነገራችን ላይ የእኔ ሰርግ ራሱ ያሰብኩት ያቀድኩት ዱባይ ለማድረግ ነው። ትንሽ እናንተም ሰብስክራይቡ ገፋ ገፋ ገፋ አድርጉት እንጂ አያሳስብም። እንሄዳለን። እዛ ዱባይ ያሉ ኦዲየንሶች እኔን እየጠበቁኝ ነው። እንሄዳለን። ቀልድ ነው። እነሳቅ የሚል ሰው አይጠፋም እኮ። የመሬን ነው። ብቻ ቀልድ በሉት፣ እንደፈለጋችሁ በሉት። ትንሽ ሰብስክራይባችን ገፋ አድርጉት እንጂ እኔ አሳያችኋለሁ። እኔ ዱባይ ሄጄ ሰርጌን ካላረኩ ይኸው ምን አለ ትሉኛላችሁ። ይህን ቪዲዮ ታስታውሱታላችሁ። ሌላው ደግሞ አረነ ፍቅር አረነ ፉፎ ወዴት እየሄዱ ነው? የምሬን ነው። የፍቅርና የፉፎ ዴንሶች አንድ በሉ፣ እግዚአብሔርን አንድ በሉ። ወዴት እየሄዱ ነው? ቆይ እነሱ እኔ ከቀን ወደ ቀን ይታረቃሉ ብዬ ጠብቃለሁ፣ እነሱ ሌላ ታሪክ ላላቸው እንዴ! ምንድነው ነገሩ? ቆይ ለምን ደም አይታረቁት? ካልሆነ እኔ ሽማግሌን እንሰብሰው። እንዴ አይ ቀሉን ተዉትና፣ የምሬን ነው፣ እግዚአብሔርን መታረቅ አለባቸው ፉፉና ፍቅር ወደ ድሯቸው እንደ ድሯቸው ወደ ድሮ መመለስ አለባቸው። እግዚአብሔር ነው እኔ እምላችሁ። እኔ ከቀን ወደ ቀን ይታረቃሉ ብዬ ሳስብ ሌላ ነገር ነው አዲስ የሚፈጠረው። ብቻ የፍቅር ወዴንሶች አስታርቋቸው፣ አስታርቋቸው። እኔ የምር ነው እምላችሁ፣ የሆነ ነገር አድርጉ። ያው በነገራችን ለእናንተ ምንም ማድረግ አትችሉም ግን ቢታረቁ ኦዲንሱ የፍቅርና የፉፉ ኦዲንሶች አብረው እንዲሆኑ እንደምትፈልጉም እኛም እንዲሆኑ እንፈልጋለን። ፍቅርዬ እኔ ባይዘው ፍቅር ወዳት አለው የምድር ነው መላችሁ እስከዛሬ አልነገርኳችሁም። ፍቅር እንደምወዳት ትመቸኛለች። በቃ ብቻ ብትታረቅልን ደስ ይለናል። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ እነ ፉፉም ታርቀው ፍቅር ታርቀው በነሱም በነሱ ቪዲዮ እስክንገናኝ ድረስ ዛሬም ደግሞ የሶስቱ ችኮች የቬሎና የቀሚስ መረጣ ላይ ማታ እንገናኛለን። በሱ ቪዲዮ ላይ ይህንን ቪዲዮ ላይክ በማድረግ ይህንን ቪዲዮ ላይክ አድርጉት። እንዲሁም ቤቱን ሰብስክራይብ ያደረጋችሁ ተቀላቀሉ። እንደዚህ ሁሌ ደስ ደስ በሚሉ ቪዲዮዎች እንዝናናለን። እስከ መጨረሻው ስለ ተከታተላችሁን እንወዳችኋለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ ባይ